ይሄ መጽሐፍ ቅዱስ እንደነገርኳችሁ በኢትዮጵያ ለመጀመሪያ ጊዜ የታተመ መጽሐፍ ቅዱስ ነው። ሶ ሮሜ 834 በዚህ መጽሐፍ ላይ ምን እንደሚል እናንበብ። ይሄኛውም እንደሚለው የዚህኛው ሮሜ 834 ያው ሁላችሁም ታውቃላችሁ፣ ግን ፍትሐ ለመሆን ያው እኔ የምጥረው ፍትሐ ለመሆን አይደለ ፍትሐ ለመሆን ይሄም ይላል ኢየሱስ አያድንም አላልኩም እ እያላችሁ የቃላት ትርጓሚ ውስጥ ግቡ እና ባግራውንዱ ጴንጤ እንደነበረ ሰው መጀመሪያ ምን ላነብ እንደምችል ኢትስ ኦብቪየስ ሮሜ ስምንት ሰላሳ አራት እኔ መድኃኒት ነው የምፈልገው። አክቹዋሊ እብድ ነኝ ግን መድኃኒት ነው የምፈልገው እና መድኃኒት አግኝቻለሁ ግዛንማርም

በበደል ጥርቅፍ በየግፍ በየዘመኑ ቢወሰንብንን ያገር ፍቅር ይዞን ችሎናል። ሁሉንም ዝምታ ፍርሃት ስለመሰላችሁ በጥላቻ ተረት ተዘክቶ አይምሯችሁ መተት እናስተምር በግድ ካላችሁ ክልሉም ችኮናል። እንኳን ግዕዛችሁ፣ ክልሉም ችኮናል። እንኳን ግዕዛችሁ፣ የእምነቶችን ጉንጮ እስላምን ይዘናል። ሁለት ሶስት ሳንል ባንድ አምላክ ይመናናል። መታታችሁ እንጂ ምን ይቀርብናል? በዚህ ከቀጠሉ ባቋማቸው

ያለን ቆልያ የክፋት የበደል ቅሪላ አንሸከምን። በደጋም በቆላ ግዝ የሚባል ጉድ መተትም ጥንቆላ እኛ እንቀበልም ከእንግዲህ በኋላ እኛ እንቀበልም ከእንግዲህ። መልካም እንግዲህ፣ ቺ ህጻን እንዴት እንደምትናገር ሰምታችኋታል። ለካህናቶቹን ደብተራ ጠንቋይ፣ ኪሳችሁን መሙያ ቅራቅንቦ ሶስት እንትምታመልኩ የሌለ ነው ስድቡ። ግጥሙ ጠንከር ያለ ነው። ይታወቃል ህጻኗ እንዳልጻፈችው መድረክ ላይ የቀረበ ነው። ውሳዞች እና ሼኮች በተቀመጡበት ነው የግጥም የቀረበው። ይህን ግጥም የጻፈው ተራ ግለሰብ እንዳልሆነ በደምብ የሚያሳውቅ ነው። እና ለቀጣይ ትግል ተዘጋጅተናል። እናርዳችኋለን። ስልምና እናውቀዋለን። ቀጣይ ትግል ምንድን ነው የሚለውን እና በዚህ መጠን ካህናቶች ሲሰደቡና ቄሶች፣ ካህናቶች ማስተማር አይችሉም። ቄሶች እንደዚህ ናችሁ፣ ድግምተኞች፣ መተተኞች፣ ቆሞ ቀሮች፣ እንደ አየር ላይ እንደተለቀቀ ፊኛ ያበጣችሁ ብቻ፣ የስድብ መዓት ነው በቤጥ ውስጥ የታጨቀበት። እስካሁን ድረስ እኔ እንጃ ካህናቶች ሲቃወሙ እያየሁ አይደለም፣ ወይም ቪዲዮ አልደረሳቸውም አይደን ነው። ከቤተ ክህነትም ምንም የተባለ ነገር እስካሁን አልሰማሁም። በትንሽ መድረክ ላይ የቀረበ አይደለም። ትልቅ መድረክ ላይ የቀረበ ነው። ግዕዝን መሰረት አድርጎ ቤተክርስቲያንም በዚህ መጠን መሳደብ፣ በዚህ መጠን ለማዋረድ መሞከር ቤተ ክህነቱ ዝምታ፣ ማህበረ ቅዱሳንም አይቶ ዝም ካለ በጣም ያስተዛዝባል ማለት ነው። እንዲህ በቀላሉ የሚታለፍ ጉዳይ ስላልሆነ ማለት ነው። ሌላኛው ግዕዝ ከመት ጋር እንዴት እንደተያዘ አልገባኝም። ቋንቋ መተት ከሆነ ያነበበችበት ግጥም ራሱ ፊደሉ ራሱ የግዕዝ ውጤት መሆኑን አላወቀችሁን አላቅም። በእርግጥ ሕጻነች እሷ፣ የጻፈው ሰውዬ ግን ግጥሙን ሲጽፍ የጻፈው በመተት ቋንቋ ነው ማለት ነው። ሰዎቹ ታርጌት አድርገው አረብኛን ለማስፋፋት እና ሀገር በቀል ቋንቋዎችን ለማጥፋት እያሄዱበት ያለው ርቀት ሰፊ ነው። ለምሳሌ ስልጤ ዞን ላይ ወደ አ 5 ትምህርት ቤቶች አረብኛ ቋንቋ እየተሰጠ ነው። እንዲሰጥ ትእዛዝ አመራር አስተላልፈዋል ማለት ነው። በሉ ወደ 45 ትምህርት ቤቶች ላይ የአረብኛ ቋንቋ ግዕዝ ሲሆን እንዴት እንደሚጮሁ እዩዋቸው። ሱማሌ ክልል ላይ ደግሞ ወደ ተወሰኑ እንትኖች ዞኖች ላይ በሸሪያ ብቻ እንዲተዳደር እየሰሩ ነው። የእኛዎቹ ተኝተዋል። ስቲል ድግምት ምናምን ያሉት ከምን ጋር የተያዘ ነው ሳያል ቡካሪ 57 65 ላይ ናዋይት ራይሻ አይሻ እንደተረከችው ማጂክ ወዝ ወርክ ኦንላስ ሜሴንጀር ሶ ዳት ሂ ዩድ ቱ ቲንክ ዳት ሂ ሃድ ሴክሹዋል ሪላሽን ዊዝ ሂዝ ዋይፍ ዋይል ሂ አክቹዋሊ ሃድ ኖት። ነቢዩም በጊዜው ድግምት ተሰርቶብኝ ነው እያለ ከሚስቶቹ ሳይገናኝ ብቻውን ወሲብ ያደረገ ይመስለው ነበረ። እና ሰዎቹ በቅዠት ውስጥ የነበሩ ነቢያቸው ራሱ ድግምት ተሰርቶብኝ ነው እያለ ሚስቶቹን ሳይገናኝ የተገናኘ ይመስለውና ላዩ ላይ የዘርፍ ፈሳሹን የሚለቅ ሰው ነበረ። ይህንን ሰውዬ እየተከተሉ ሲቃዥ ቆይና ምንድነው ሲሉት ድግምት ተሰርቶብኝ ነው ይላል። ውድቀታቸውንና ሽንፈታቸውን በድግምት የሚያሳብቡ ካህናትንና መምህራንን በመሳደብ የቆሙ ናቸው። ለዚህ ለግጥም ግን በቀላል በትንሽ ቦታ የቀረበ ስላልሆነ ትልልቅ ኡስታዞች ባሉበት የቀረበ ስለሆነ ከቤተ ክህነት ለእንደዚህ አይነቱ ግጥሞች ቀጠን ያለች ደብዳቤ ነገር ወይንም ደግሞ መግለጫ እንፈልጋለን። ለምዕምኑም ማስጠንቀቂያ እና ማንቂያ እንድትሆን ማለት ነው። እነሱ በጣም እየሰሩበት ነው። በጣም ደጋግመን ነግረናችኋል፣ ደጋግመን ነግረናችኋል። ቀላል ነገር አይደለም እየተካሄደ ያለው። ተናበው እየሰሩ ነው። አስተውሉ ተናበው እየሰሩ ነው ናይጄሪያ ላይ በቀን ሶስት ቤተክርስቲያን በትንሹ እየተቃጠለ ነው በወር ከመቶ ቤተክርስቲያን ያላነሰ እየወደመ ነው በጂሃዲስቶች ማለት ነው በአመት 1200 ቤተክርስቲያን እየወደመ ነው የት ናይጄሪያ ላይ በጥቂት ዓመታት ውስጥ ወደ 100 ክርስቲያኖች ናይጄሪያ ላይ ብቻ ወደ 100 ክርስቲያኖች በነኝ በሙስሊም ጂሃዲስቶች ታርደዋል። እንዲህ ቀላል እንዳይመስላችሁ ይሄ ነገር እኛ ጋርም አንዳንድ እያለ ነው ቸርቆዩ ግዝ አንማርም ሰዝንም ወይ በግስም ቅምቀት ግልጽ ማሳያ ነው፣ ይህ የናንተ ውድቀት፣ ለካ ተረት እንጂ የላችሁም እውቀት። ያለ ብዙ ዘመን ሀገር የዘረፈው እንደ አየር ላይ ፊኛ ከላይ የገዘፈው፣ እጅ ግልፍ ተረት ለትውልድ የዛገው፣ አሁን በዚህ ዘመን ዘጦ ወር ደረፈው። የተንቆላለቃ ለቃ የሴሯ ቀማሪ፣ አንፈልግም ጭራሽ ቄስ አስተማሪ፣ አንፈልግም ጭራሽ ቄስ አስተማሪ፣ ደብተራና ጠንቋይ፣ ቀሲስም ዘማሪ ስልጣን ተገናርገህ ምንም ብታዘግም ተገደም መጠመቅ ፈጽሞ አንፈልግም። ይሄ ጥጋባችሁ ድሮስ መቼም መቻል አብሮ ለመኗኗር በምለት ለመቻቻል ገደብ ሲተላለፍ ሁሉም ይሰለቻል። ለሆዳቸው ሲሉ ስላገኘው ጥቅም በመ ለዚች ትንሽዬ ህፃን ምን አይነት ክፋትና አመፅ እንዳስተማራቸዋት ሊገባኝ አልቻለ። በተለይ ወላጆቿ ደግሞ ይህን ግጥም ጽፋችሁ የሰጣችኋት አካሎች መቼም ራሷ ነው የጻፈችው የሚል ሐሳብ የለኝም። ግን ይህን ግጥም የጻፋችሁ ሰዎች የመረዳታችሁን ጥበት ላሳያችሁ ትንሽ ሞክራለሁ። በመጀመሪያ ደረጃ ግዕዝ ቋንቋን በአክሱም ዘመነ መንግስት፣ ኢትዮጵያውያን በጠቅላላ ሲነጋገሩበት የነበረ የቋንቋ አይነት ነው። ቋንቋው ደግሞ በዘመን ብዛት እየጠፋ ስለመጣ ወደ ቤተክርስቲያን ውስጥ ገብቶ ወይም የኢትዮጵያ ኦርቶዶክስ ቤተክርስቲያን ጠብቃ እዚህ ደረጃ እንዲደርስ አድርሰዋለች ወይም እንዳይጠፋ ታድገዋለች፣ ቤተክርስቲያኗ ማለት ነው። ስለዚህ ይህንን ቋንቋ እንደ አንድ ቋንቋ አንድ ሰው ቢማረው ቢያውቀው ሀገሩን ማንነቱን ይረዳበታል እንጂ ከሰውነት አያንስም ከሰውነትም ደግሞ በላይ አይሆንም። ቋንቋ ውስጥ በቋንቋው ስነ ጽሁፍ ውስጥ የተሰነዱ የተሸሸጉ ሚስጥራቶችን፣ እውቀቶችን፣ መረዳቶችን፣ ጥንታዊ ታሪኮችን፣ መዛግብቶችን ገን በራሱ በእውነተኛው ቋንቋ ለመረዳት ለማወቅ እድል ይፈጥርለታል። ለምሳሌ የእስልምና ሃይማኖት አብዛኞቹን ስነ ጽሁፎቹ የተመሰረቱት በአረብኛ ቋንቋ ነው። ያ ማለት ግን አረብኛ ራሱን ችሎ እስልምና ነው ማለት አይደለም፣ የአረብ አገራት ቋንቋ እንጂ። በዚህ ቋንቋ ውስጥ ግን የእስልምና መጽሐፍቶች፣ መዛግብቶችን ይገኛሉ። እኔ ክርስቲያን ስለሆንኩኝ እስልምና የዘላለም ህይወት ይሰጣል ብዬ አላምንም እንደ ክርስትናነቴ። ነገር ግን የአረብኛ ቋንቋ ስሰማ አረብኛን ከእስልምና ጋር አላያይዘውም። አረብኛ ቋንቋ ነው። እስልምናም ከመኖሩ በፊት የነበረ ቋንቋ ነው። ከዛ ነብዩ መሐመድ መጣ። ነብዩ መሐመድ ከመጣ በኋላ የእስልምና መጽሐፍት መዛግብቶች በዚሁ በአረብኛ ቋንቋ ተጻፈው። ያንንም ማለት ይችላል። አይሁዶቹ ቋንቋም ከዚህ ጋር ተመሳሳይ ነው። ለምሳሌ ጥንታውያን አይሁዳውያን የትንቢት መጽሐፍቶችን የተለያዩ መጽሐፍቶችን የጻፉት በብራይስጥ ነው። ከዛ በአርማይክ ጽፈውታል። ከዛ በግሪክ ጽፈውታል። ይሄ ማለት ግን በቋንቋ መልእክታቸውን አስተላለፉ፣ መልእክታቸውን ለዚህ ዘመን አቀበሉ ማለት እንጂ አርማይክ፣ ዕብራይስጥ ወይም ደግሞ ግሪክ ክርስትና ነው ማለት አይደለም። ግሪክ ራሱን ችሎ ቋንቋ ነው። ግን አብዛኛውን የአዲስ ኪዳን መጽሐፍት የተጻፉት በግሪክ ቋንቋ ነው። የሮማ ካቶሊክን ብናነሳት የሮማ ካቶሊክ አብዛኞቹ መጽሐፍቶቿ በላቲን የተጻፉ መጽሐፍቶች ነው ያሏት መዛግብቶቿ የላቲን ቋንቋ ላይ የተመሰረቱ ናቸው ላቲንኛ ግን ካቶሊክ ነው ማለት አይደለም ልክ እንደዚሁ ግዕዝ የኦርቶዶክስ ቤተክርስቲያን ብዙ መዛግብትን የያዘ ከመጥፋትም ደግሞ የታደገች የኦርቶዶክስ ቤተክርስቲያን ብትሆንም ራሱን ችሎ ግን ግዕዝ ማለት ክርስትና ማለት አይደለም ራሱን የቻለ ቋንቋ ነው በዚህን ያህል ደረጃ ግን ጠባችሁና ወርዳችሁ ቋንቋን እነዚህ ልጆች ከቤተክርስቲያን ጋር ሰፍተው እንዲያስቡ ቋንቋ ግጥሞስ ልጅቷ እየተናገረች ያለችው ነገር እጅግ በጣም ጸያፍ ነው። ድግምት መተት ምናምን ትላለች። ከግዕዝ ጋር የተያዘ አይደለም። ድግምትና መተት በነገራችን ላይ አሁን በጣም ፖፕላር በሆኑት በእንግሊዝኛ ቋንቋ መተት አለ፣ ድግምት አለ፣ ብላክ ማጂክ አለ። ከቋንቋ ጋር የተያዘ ጉዳይ አይደለም። ሁል ጊዜ ክፋት በሁሉም ሀገር ቋንቋ፣ በሁሉም ሀገር ንግግር ውስጥ ይኖራል። ለምሳሌ አሁን የምንነጋገርበት አማርኛ ራሱ የተወለደው ከግዕዝ ቋንቋ ውስጥ እንደሆነ ማሰብ አለባችሁ። ስለዚህ አሁን አማርኛዬ ስለተናገርኩ አማርኛ ከሆነ እምነት ጋር ከሆነ ነገር ጋር ሰፍቶ ያንን እምነት ለማዋረድ፣ ያንን እምነት ለማንቋሸሽ በዚህ ያክል ደረጃ ሕፃናትን ተንኮል ማጥመቅ ትክክል ነው ብዬ አላስብም። ግዕዝን የኔ ልጆች እንዲማሩ ፈልጋለሁ እኔ የኦርቶዶክስ ቤተክርስቲያን ምእመን አባልም አይደለሁ ግን እንዲማሩ ፈልጋለሁ አንድ ቋንቋ ስለሆነ ማለት ነው። አረበኛ ቢችሉ ልጆቼ ደስ ይለኛል። አረብኛ እንዲችሉ ስፈልግ ግን ሙስሊም እንዲሆኑ ፈልጋለሁ ማለት አይደለም። ስለዚህ በጣም ክፉ የዚህ ዓለም ሐሳብ ወደ ሀገራችን እየገባ ነው። በብሔር ሞክረው አልጣሉንም። በፖለቲካ ሞክረው አልጣሉንም። አሁን በሃይማኖት ሊያባሉን የሚፈልጉ ስውር ኃይሎች ከኋላ ያሉ ይመስለኛል። ሙስሊሙ ኦርቶዶክሱን፣ ፕሮቴስታንቱ ፕሮቴስታንቱ ኦርቶዶክሱን፣ ሙስሊሙን ኦርቶዶክሱ ሙስሊሙና ፕሮቴስታንቱ ላይ እንዲነሳ፣ ሌሎቹም ሃይማኖቶች እርስ በርስ በአይነ ቁራኛ እንዲጣሉና ተከባብሮ የመኖር ሚስጥራቸውን አፈርሰው እንዲባሉ የተፈለገ ክፉ ሴራ ያለ ይመስለኛል። ስለዚህ ይህንን ቪዲዮ የምታዩ የትኛውም እምነት ተከታይ ሰዎች በብልጠት በብልሃት ይህንን ክፉ ዘመን እንድታልፉ ለልጆቻችሁ የሚኖርባት አገር ሰርታችሁ እንድታልፉ ጌታ ክርስቶስ ኢየሱስ እስኪመጣ ድረስ ዳግም የእግዚአብሔር ልጅ በክብር እስኪገለጥ ድረስ ሁላችንም በሰላም የምንኖርበትን ሀገር ከኛ አንፃር ልንመሰርት ልንፈጠር ይገባል ብዬ አስባለሁ በዚህ ደረጃ ፕሮቴስታንት ኦርቶዶክስን ሊያከብር ኦርቶዶክስ ፕሮቴስታንት ሙስሊሙን ሊያከብር እንዲሁም ሙስሊሙ ኦርቶዶክሱንም ፕሮቴስታንቱንም ሌሎቹንም ሃይማኖት በስፋት ያሉትን እምነቶች እንድናከብር እንድንቀባበል ያስፈልጋል። በትምህርት እርስ በርስ መነጋገር፣ ሰላማዊ በሆነ መንገድ መወያየት በጣም የሰለጠነ ማህበረሰብ አንዱ መገለጫ ነው። ነገር ግን ቋንቋን ተገን አድርጎ የሆነ ሃይማኖትን ማዋረድ መምታት ግን ነገር ፍለጋ አመፀኝነት ነው። ስለዚህ የዚች ልጅ ወላጆች፣ የዚች ልጅ ቤተሰብ፣ ይህን ግጥም የጻፋችሁ ሰዎች፣ ከኋላ ያላችሁ ሰዎች ከቻላችሁ ስለዚህ እኩይ የሆነ ምግባራችሁ ይቅርታ እንድትጠይቁ አመለካከታችሁ እንድታስተካክሉ ጥሪ ያቀርባለሁ። ሰላም ብታምኑም ባታምኑ፣ ብታምኑም ባታምኑም የዚህን መጽሐፍ ቅዱስ ቅድማያት ወይም ይሄን ይዤ መጥቻለሁ። ይሄ ማለት ለማታቁ ለማታውቁ ሰዎች ይሄ መጽሐፍ ቅዱስ ማለት የዛ ቅምቅምቅም አያት መሆን ይችላል። ለምሳሌ ምን ለማለት ፈልጌ የሚሰላችሁ በ18 16 እንደ ኢትዮጵያን አቆጣጠር ማለት ነው። በ18 16 ተተርጉሞ በ18 በ18 79 በኢትዮጵያ ፕሪንት አውት የተደረገ የመጀመሪያው ቅዱስ እንደመሆኑ እና እንዳገኘ እና ባክግራውንዱ ጴንጤ እንደነበረ ሰው መጀመሪያ ምን ላነብ እንደምችል ኢትስ ኦቪየስ፣ ሮሜ 834 ሮሜ 834። ይሄ መጽሐፍ ቅዱስ እንደነገርኳችሁ በኢትዮጵያ ለመጀመሪያ ጊዜ የታተመ መጽሐፍ ቅዱስ ነው። ሶ ሮሜ 834 እዚህ መጽሐፍ ላይ ምን እንደሚል እናንበብ። ሮሜ 834 ማን ነው የሚኮንን አራት ነጥብ ክርስቶስ የሱስ የሞተ ነውን አራት ነጥብ ከሙታንም እንኳን የተነሳ በእግዚአብሔርም ቀኝ የተቀመጠ እርሱም ያስምረናል ያስምረናል ያማልዳል። የለም፣ እኔ መድኃኒት ነው የምፈልገው። አክቹዋሊ እብድ ነኝ ግን መድኃኒት ነው የምፈልገው እና መድኃኒትን አግኝቻለሁ። እንቀጥል ይሄኛውም እንደሚለው የዚህኛው ሮሜ ስምንት ሰላሳ አራት ያው ሁላችሁም ታውቃላችሁ፣ ግን ፍትሀይ ለመሆን ያሁን የምጥረው ፍትሀይ ለመሆን አደለ ፍትሀይ ለመሆን ይህም ይላል። ሮሜ ስምንት ሰላሳ አራት ታዲያ የሚኮንን ማነው? የሞተው እንዲሁም ከሙታን የተነሳ በእግዚአብሔር ቀኝ የተቀመጠ ክርስቶስ ኢየሱስ። እዛ ጋ ነበብ ነው የሱስ ነው የሚለው ይሄ ኢየሱስ ስለኛ ይማልዳል። ቀጥሉ። እብድ በሉኝ እኔ ግን ማለት ነው አልተውም እፈልጋለሁ። ማት ነገር ነው እፈልገው ኢየሱስ በቀደም የጻፍኩትን ቪዲዮ ዋ ያላችሁበት ኢየሱስ አያድንም አላልኩ እ እ እያላችሁ የቃላት ትርጓሜ ውስጥ ግቡ እ ምንድን ነው ኢ ምንድን ነው የሚለውን ለእናንተ ቤት ስራ ሰጥቻችኋለሁ። ሪፖርት ስላደረጋችሁብኝ አላዝንባችሁም ግን ሁላችሁንም ነው የምወዳችሁ። ቀጣይ ደግሞ ከዚኛውና ከዛኛው መጽሐፍ የትርጉም ምናምን ምናም ለውጥ ያለውን አቀብላችኋለሁ። እወዳችኋለሁ። ይኸው ከስራን የመጣሁት አለቦኛል። በጣም ደከኝ፣ ግን ማለት ፕሪቴንድ ማድረግ አልፈለግኩም። ድራማ መስራት ስላልፈለግኩም ሪል ሪል ሪል ስሜቴን ነው። ከአናቴ ላይ ውረዱ ጴንቴዎች። እኔ ሌለ ምንድን ነው የምታብዱት? ምን ሆናችሁ ነው? መጀመሪያ ራሳችሁን ፈትሹ እንጂ እኔ ያያ ዘልድታ እዚህ ቲክቶክ ፕላትፎርም ላይ ያለምንም የቪዲዮ ማስረጃ የሰራሁትንም ነገር የለም። ስለዚህ መጀመሪያ ቤታችሁን አርሙ። እምቢ ካላችሁ ደግሞ በአፍንጫችሁ ተተከሉ። ነው የማይመለከተኝ እንዴ አሁን ቀን ላይ የሰራሁላችሁ ቪዲዮ አለ። እዛ ቪዲዮ ላይ አንዷ ከአመልማል አባተ ዜማ ሰርቃ ግጥሙን ቀይራ ነው ስላቸው፣ የድሮ ነው የጥንት ከየት አምጥተ ነው የዛሬ ስንት ዓመት ይቅርታ ተጠየቀበት ነው ምናምን ስለዚህ፣ ከአገልጋዮቻችን ከዘማሪዎቻችን አናት ላይ ውረድ። እንዴት ነው የማውርደው? እሽ ንገሩኝስ። እናንተ መጀመሪያ ከሌብነት ማማ ላይ ውረዱ። አለን ይመራናል ያነቃናል ከምትሉት መንፈስ ቅዱስ ጋር ተግባቡ። አዲስ ነገር ለማግኘት ሞክሩ። ዓለም ከተዘፈነበት ዳንኪራ ከተመታበት ከጨለማው ዓለም ይዛችሁ እየመጣችሁ ለኢየሱስ ክርስቶስ የሚሆን መስዋዕት እያላችሁ አታቀርቡ። ጌታ ኢየሱስ ከኛ የሚፈልገው ንጹህ መስዋዕትን ነው እያልኳችሁ ነው የሚገኘው ስለዚህ የድሮ ነው የቆየ ነው የሚባል ነገር የለም። ሌባም ሌባ ነው፣ ከሌባም የሚቀበለውም ሌባ ነው። የዛሬ ሰባት ዓመት ተዘመረም ዛሬ ተዘመረም የሰረቃችሁት የዘፋኞች ዜማ ነው። እሺ ችግር የለም እናንተ ሁሌም እፍርታ ምናችሁ። አዲስ ነገር ላሳያችሁሽ። አሁን ደግሞ ሁለት ሳምንት ያልሞላውን ዝማሬ አሳያችኋለሁ። እቺ እህታችን ደግሞ አምልማላባተ ዜማ ላይ ኳ አድጋለች ሲ አመልማል አባተ ዜማዋ ተዘርፎ እየየ ያለች ነው። ኡ ያለች ነው። ስለዚህ መዝረፋችሁ ትላንትናም ነበረ ዛሬ የሚያለ ወደፊትም የሚቀጥለው ሌብነታችሁ ይቀጥላል። የራሳችሁ ነገር የላችሁም። ሁልጊዜ እንደቀላወጣችሁ እንደሰረቃችሁ ነው። በጣም የምትገርሙ ጉዶች ናችሁ። እቺ የታችን ደግሞ ይው የአመልማል አባተን ደግሞ ያላሳ

ገና ሁለት ሳምንት አልሞላትም። ይሄንን መዝሙር ከሠራችሁ ከማንዜማ ሰርቃ ከአመልማል አባተሰርቃ አባተ ሰርቃ። ይኸው እናንተ የቆየ ይከረማላችሁ። ትኩስ ነገር ይዤላችሁ መጣሁ። እጃችሁ እንዳያቃጥላችሁ እፍ እያላችሁ ከትላንትና ወዲያ የሰረቃችሁትን። ይኸው ከዚህ በላይ ምን አለ ማስረጃ? ስለዚህ ከአናቴ ላይ ውረዱ።